ሁሉም ቤት ይሄን መጽሐፍ መግባት አለበት። ጀነት መግቢያን በር ነው። ምክንያቱም ዲናችንን መምራትም ማስኬድም የምንችለው በእውቀት ነው። እውነተኛ አምላክ ማን ነው ነው እንግዲህ መሰረት ያስፈልጋል። አንድ ሰው ፈጣሪውን ለማወቅ ለማምለክ ይሄ መጽሐፍ በጣም ወሳኝና በጣም ወሳኝ መጽሐፍ ነው። ወጣቶችንም ለማበረታታት ለማነቃቃትም የስነ ጽሁፍንም ዘርፍ ከፍ ለማድረግ ትልቅ ጠቀሜታና ትልቅ ሚና እንጫወት ነው። ለመጀመሪያ ጊዜ ነው። ይህ መጽሐፍ በዚህ መልኩ ተተርጉና የቀረበና ይዘቱን ሲመለከተው ጥሩ የሆኑ እንትኖች ይዘቶች አሉ። ፍቼ ጫምባላላ ሊደረግ ሊመጣ አንድ ወር ስቀር ይጾማል። ጋልማ የሚባላለን እንደ ዛወያ አይነት ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በሲዳማ ብሔራዊ ክልላዊ መንግስት ሀዋሳ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ በኡስታዝ ኦመር አርሲ ተዘጋጀውን ትክክለኛው ጌታ ማን ነው የሚለውን መጽሐፍ ወደ ሲዳሚኛ የተረጎመው ወጣት ሙሀባ ሁሴን በዛሬ ዕለት መጽሐፉን ያስመርቃል። እዚህ የመጽሐፍ ምረቃ ሁነት ላይ ለመታደም ሐዋሳ ተገኝተናል። እስከ ፕሮግራማችን ፍጻሜ በመሆን ፕሮግራሙን እንድትከታተሉ ጋበዝን። አብራችሁን ሁኑ። ድረስ በዚህ የመጽሐፍ ምርቃት ላይ አክብራችሁ ከዛ ከሩቅ አገር ተነስታችሁ የመጣችሁ እንግዶች ሀዋሌ ኬሬ ዳግኔ እንኳን በሰላም መጣችሁ። በዚህ ቦታ በእንደዚህ አይነት ሁኔታ ኢስላማዊ የሆነ ይዘት ያለውን መጽሐፍ በሲዳሚኛ ተተርጉሞልን ማለት ነው እሱን በማስመረቅ እዚህ ቦታ በመገኘታችን በጣም ደስታ ይሰማኛል። አልሐምዱሊላህ ሼክ አብዱሽኩር አብዱልቃድር የሲዳማ ብሔራዊ ክልላዊ መንግስት እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ስለ ፈቃደኝነቶ እጅጋር እያ አመሰግናለሁኝ። እንግዲህ ዛሬ የምንገኘው በሲዳማ ባህል አዳራሽ የወንድም ሞሃባ ሁሴን መጽሐፍ ምረቃ መርሃ ግብር ላይ ነውና እስቴ ንን የመጽሐፍ ምረቃ መርሃ ግብር እንዴት አገኙት? ለአካባቢውስ ምን ይፈይዳል ብለው ያስባሉ? አጠር አድርገው ሀሳቡን ያጋሩን። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ነቢይና መሐመድን ወዓላ አሊሂ ወሰህቢሂ አጅመዒን አልሀምድሊላሂ ይሄ መጽሐፍ ምን ኢላሁል ሀቂቂ አልሀምድሊላሂ ይሄ መጽሐፍ ምን ኢላሁል ሀቂቂ አልሀምድሊላሂ እውነተኛ አምላክ ማነው የሚለው ለሀገራችን ብዙ እምነቶች አሉት። አንዱ ኢሳኔ ኢላህ ነው ብሎ ወይም አምላክ ነው ብሎ የሚያመልክ ሰው ስላለ ይሄ መጽሐፍ በጣም ወሳኝና በጣም ወሳኝ መጽሐፍ ነው። ይሄ መጽሐፍ ሀቂቀተን አንደኛ ሀገራችን ሲዳማ ክልል አንደኛ መጽሐፍ ነው፣ አንደኛ ምርቃ ነው። ዛሬ አላህ አጋብዞንና አላህ ወፍቆን የተገናኘ ነው። ይሄ መጽሐፍ በጣም የሚያስፈልግ መጽሐፍ ነው ብዬ ነው የማምነው። እጅግ በጣም ይቅርታ መጣጅ ቃለው ትላልቅ አባቶች ከኦሮሚያ የመጣችሁ ከስዳማ ክልል እስልምና ጉዳይ ከፍተኛ ምክር ቤት የመጣችሁ ትላልቅ እንግዶች ይህንን መጽሐፍ ምረቃ አስመልክታችሁ እዚሁ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ስሜ ሙሐባ ሁሴን ሀሰን ይባላለሁን፣ እዚሁ ሃዋሳ ከተማ ነዋሪ ነኝ። እርጋለም አካባቢ ነው ተወልጄ ያደግኩትና እንግዲህ እዚህ አካባቢ የትምህርት የተወሰነ የትምህርት ሁኔታ ያን እዚህ ሀገር ውስጥ ተከታትያለሁ። አልፎም ደግሞ በሱዳን ሀገር አፍሪካ ኢንተርናሽናል ዩኒቨርሲቲ አንደኛ ዲግሪን ከዛ ነው በማስ ኮሙኒኬሽን የወሰድኩትና እዛ ሀገርም የተለያየ እንቅስቃሴ ሳደርግ ነበር። በተለይ ኒው አፍሪካ ቲቪ የሚል በሱዳን ሀገር የአፍሪካውያኖች ቲቪ ነበር እና እዚያ አማርኛ ፕሮግራም ነበር። ፕሮግራም አዘጋጅም ነበርኩኝ ለሁለት አመት። ከዛም አልፎ ሲዳማ ሚዲያ ኔትወርክ ከመስራቾቹ አንዱ ነኝ። ፕሮግራም ሳቀርብ ነበረ። በኦኤምኤንም እንደዚያውም ደግሞ ፕሮግራም ሳቀርብ ነበር እና ወደ ሀገር ቤት ከተመለስኩኝ በኋላም ሲዳማ ሙስሊም ሚዲያ የሚል ተቋቁሞ እና አሁን በዚህ ሰዓት ማኔጀር ሆን ሆኜ የሚመራበት ሚዲያ ነውና እዛ ላይም ፕሮግራም አቅራቢ እና ያው የቦርድ ሰብሳቢም ነኝ። ከዛም አልፎ ደግሞ ሲዳማ አቡባልኸይር የሚባል ማህበር ነበረ እና ታስታውሳላችሁ የአላሙራ ተራራ ላይ መስጂድ የገነባ ነው። እኛንን ለዛ ማህበርም ሰብሳቢ እንደዚሁም ደግሞ ነጂም እስላማዊ ማህበር ዋና ጸሐፊ ነኝ። በነገራችን ላይ ነጂም እስላማዊ ማህበር ለዚሁ ለዛሬው ለመጽሐፍ ምረቃ ፕሮግራም ዋና ስፖንሰር ነው እና ከዛም አልፎ የተለያየ ዳዋ እንቅስቃሴና የሀዋሳ ከተማ እስልምና ጉዳይ ምክር ቤት ስራ አስፈጻሚ ኮሚቴ አባል ነን እና እንደዚህ ነው። ቁ ጎ ጠ ቃ ገ ስሜ ሳኒሽ ኡስማን አማን እባላለሁ። ማሻላህ እንደ መጽሐፉ በሲዳማ ክልል እስልምና ዙሪያ ላይ ስነ ጽሑፍ ዘርፍ ስነ ጽሑፍ ደረጃን ከፍ የሚያደርግ ነው። እና መጽሐፉን ለመጀመሪያ ደረጃ በሚባል ሁኔታ ነው ይሄ ስራ በን ሁኔታ ሲሰራ እና ወጣቶችንም ለማበረታታት ለማነቃቃትም የስነ ጽሑፍንም ዘርፍ ከፍ ለማድረግ ትልቅ ጠቀሜታ እና ትልቅ ሚና እንጫወት ነው እና ሊበረታታ የሚገባ ነው። በሲዳማ ክልል ይሄ ያልተለመደም ነገር ነው። ከዛም ባሻገር ደግሞ ሕዝብ ሙስሊሙን በእውቀት ተጠቃሚ በራሱ ቋንቋ እምነቱን እንዲገነዘብ ከማድረግ አኳያም በጣም ጠቀሜታ አለው። ለሌሎችም በስነ ጽሑፍ ዘርፍ እንደዚህ አይነት ስራዎች እንዲሰሩ ለማበረታታትም ትልቅ ጠቀሜታ አለው እና በጣም ጥሩና የሚደገፍ ሀሳብ ነው እና በዚህ መልኩ ነው ያየሁት። ስሜ አብዱራህማን ጀጎ እባላለሁ። የሲዳማ ክልል እስልምና ጉዳይ ስር የአዋሳ ከተማ ዋና ጸሐፊ እና የሲዳማ ክልል ጠቅላይ ሽራ ፍርድ ቤት ዋና ቃዲ። ጥሩ ነው ያ ይህንን እድል ተሰጥቶኝ በዚህ ፕሮግራም ላይ በመገኘቴ በመጀመሪያ አመሰግናለሁ፣ ይህንን ጋብዞ ለጠሩን ወንድሞቼ። በመቀጠልም ያው ይሄ መጽሐፍ በሲዳማ ውስጥ በኡስታዝ ዑመር አርሲ ተጽፎ በሲዳምኛ ተተርጉሞ በዚህ መልኩ መቅረቡ በጣም ደስ ብሎኛል። እንሻላሁ ተዓላ ወንድማችን ይህን አድርጎ ለፍቶ ይህን ይል መጽሐፏ ለህዝቡ አበረክቷል። ግን እኛ ሁላችንም ሁላችንም ሚና አለብን፣ ለዚህ ጉዳይ ሁላችንም ሚና አለብን። እኛ እስቲ እንደ ሲዳማ ሁሉም ቤት ይሄን መጽሐፍ መግባት አለበት ብለን ከሰራን፣ ሁሉም ቤት ይሄ መጽሐፍ መግባት አለበት። ሐቂቀታን እውነተኛው አምላክ ማን እንደሆነ መረዳት አለበት ሁሉም ቤት። ስለዚህ ሁሉም ይሄንን መጽሐፍ ይዞ ወደ ቤቱ ለመግባት ዝግጅት ማድረግ አለብን። ወደ ኋላ ለቀሩ ወንድሞቻችንም መክት ማስተላለፍና መነሳሳት አለብን። ባረ ላ ፊኩም ጀዛኩምላ ራን እንግዲህ መፍ ይሄ መጽሐፍ ል የመጀመሪያ መጽሐፍ አይደለም። በመጀመሪያ ጊዜ እንግዲህ ሱዳን ሀገር ሆኘ ያዘጋጀት መጽሐፍ እስላምና የሰው ልጅ ስልምና ና ማንቹ ቤቶ የሚል በስዳምኛ ቋንቋ ወደ 18 ፔጅ ትንሽ ሰፋ ያለ መጽፍ ነበረና እሱ ትርጉም ሳይሆን ዝግጅት ነው ከራሴ ያዘጋጀሁት ነውና፣ ሁለገብ ገብ እስልምና እንግዲህ የመስጊድ ብቻ ሳይሆን የዓለም ሲስተም መሆኑን የሚገልጽ መጽሐፍ ነውና እሱ ነበር። በመሃል ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የታላቆች ታላቅ የሚል በዶክተር አህመድ ዲዳት የተዘጋጀ ወደ ሲዳምኛ ቋንቋ ትርጉም ያለው ከዛም አልፎ ደግሞ አልሐምዱሊላህ አላህ ወፍቆኝ ይሄን መጽሐፍ ለመተርጎም በቅች ያለሁኝ። ይሄ መጽሐፍ ዶክተር ኡመር አርሲ ናቸው ያዘጋጁትና ቆይተዋል። በብዙ ቋንቋ ነው የተተረጎመው። በኢትዮጵያ ውስጥ በሁለተኛ በኦሮምኛ፣ በተለያዩ ቋንቋዎች ተደርጉ ተተርጉሟልና በስዳምኛ ደግሞ ሳይተረጎም ነው የቆየው። መሰረታዊ መጽሐፍ ነው እንግዲህ እውነተኛ አምላክ ማን ነው ነው። እንግዲህ መሰረት ያስፈልጋል። አንድ ሰው ፈጣሪውን ለማወቅ ለማምለክ ከማምለኩ በፊት ዋናው የሚመለከው ማን ነው የሚለው ማወቅም ስላለበት ይሄኛው ደግሞ ሁነኛ መጽሐፍ ስለሆነ ምናልባት በአማርኛ አንብቦ የማይረዳ ማህበረሰብ በሲዳሚኛ ቋንቋ በቋንቋው አንብቦ መረዳት አለበት በሚል እሳቤ የተዘጋጀ መጽሐፍ ነውና እንግዲህ አላህ ወፍቁን መጽሐፉ ተዘጋጅቶ በተወሰነ ደረጃም ቢሆን ታትመው ዛሬ እንግዲህ መጽሐፉን ትላልቅ ኡስታዞች ባሉበት እያስመረቅ ነው ነው ያለ ነው እና ለሁላችንም ለሲዳማ ሙስሊም ማህበረሰቡን ለሁሉም እንኳን ደስ አለን ለማለት ወጥታለሁ። መጽሐፉን ተወሰነ ውስጡን አይቸዋለሁ። በደንብ አድርጎ ያሉ ነገራቶችን ማህበረሰቡን የሲዳማን ማህበረሰብ በእውነተኛ አምላክ ማን ነው የሚለውን ሐላላንቹ መገን አይቲ የሚለውን ግንዛቤ ለመፍጠር በሲዳሚኛ ተተርጉሞ መቅረቡ ትልቅ ነገር ነው። ምክንያቱም እንደዚህ አይነት ትሬንዶች ወይም ልምዶች አልነበሩም። በዚህ መልኩ ተተርጉሞ የሚቀርቡበት የተወሰኑ ወንድሞች ጀምሯል። ግን አሁን በዚህ መልኩ ንጽጽር የሆኑ መጽሐፎች የቀረቡበት ሁኔታዎች አልነበሩም። ለመጀመሪያ ጊዜ ነው። ይህ መጽሐፍ በዚህ መልኩ ተተርጉም ላይ የቀረቡና ይዘቱን ሲመለከተው ጥሩ የሆኑ እንትኖች ይዘቶች አሉ። ምክንያቱም ከመጽሐፍ ቅዱስ ከብሉ ኪዳን፣ ከአዲስ ኪዳን እና ከቁርአን አነጻጽሮ ነው መጽሐፉን የጻፉትና ስለ ኢየሱስ ክርስቶስ እቅለትም በዛው ማብራሪያ እንትን ያሉበት ሁኔታዎች ናቸው ባየሁት እንትን ላይ። ስለዚህ ጥሩ የሆነ ማህበረሰቡ በሲዳሚኛ ትርጉም አማርኛ ማንበብ የማይችሉ ማህበረሰቦች በዚህ መልኩ የሚገነዘቡበት ሁኔታዎች ይፈጠራሉ። ጥሩ የሆነ ትምህርት ያገኛሉ የሚል እምነት አለኝ በዚህ መጽሐፍ ላይ እና ትልቅ ነገር ነው ብዬ ነው የምወስደው። በራሴ ሲዳማ ከዚህ በፊት የሲዳማ አባቶችና ቀደምት አያቶቻችን እንደነገሩንና እኛም ያገኘነው መረጃ እንደሚያረጋግጠው ኢስላም ወይንም እስልምና ሃይማኖት ተከታዮች እንደሆኑ ነው። ለዚሁ ሁነኛ መረጃ ሆኖ መቅረብ የሚችል የሲዳማ ታላቅ አባት የሀገር ሽማግሌ ኩለለልት ተነስተው ታጥበው፣ ኩታውን ለብሰው፣ ወራቃውን አበጥረው ፊቱን ወደ ፀሐይ መውጫ ዞሮ ለሀገር ሰላም አላህን ይለምናል። ጀዛኩሙላ ራና እንግዲህ እኔ ይሄን ሰራው ማለት አይደለም። ምናልባት ለያስኳት ነገር በትንሹም ቢሆን ትኩረት ሰጥቼ ወደ ግብ ለማድረስ እጠራለው ና ሰው ከሰራው ብዙ ነገር መስራት ይችላል። አሁን ከሚሰራው ከማይሰራ ጊዜ ኮ ነው የሚበልጠው። እና እኛ ኮ ከወሰንና እንስራ አካል ብዙ እ ኮ መስራት እንችላል። አላህ ኮ ብዙ ችሎታ ነው የሰጠንና እኔም እንደ አንድ የዚህ አካባቢ ተወላጅ ከዚህ በፊት እኮ ሲዳማ ሙስሊም ሲዳማ ሙስሊም ሳይሆን የሲዳማ ማህበረሰብ ታሪክ ዳራ ስናጠና ቀደምት አያቶቻችንም ስነግሩን ሲዳማ ሙስሊም እንደነበረ ነው። ይሄ ቴዎሪ ዝም ብሎ አይደለም፣ በታሪክ የተረጋገጠ ነገር ነው እና ከብዙ አንጻር ማረጋገጥ ይቻላል። ይህን ነገር ሲዳማዎች ሙስሊሞች ነበሩና፣ እኔ ደግሞ በቋንቋ አሁን ሰው እምነቱን በቋንቋ መረዳት ፈልጎ ሳይረዳ ስቀር ወደ ሌላ የሄደበት ሁኔታ ነው የተፈጠረው በመሃል ከዚህ ቤት። አሁን እኮ የሲዳማን ካልቸር ስትመለከት የሲዳማ ትላልቅ አባቶች ጧት ተነስቶ እኩለ ሌሊት ላይ ተነስቶ ታጥቦ ለብሶ ፊታቸውን ደግሞ ወደ ፀሐይ መውጫ ዞሮ ለሀገር ሰላም ዱዓ ያደርጋሉ፣ ጸሎት ያደርጋሉ። እና ይሄ ማለት ገልብጠው ወደ እስልምና ስታመጣና ስትረዳ ሱቢ ሰላት ማለት ይቻላል። ምናልባት በመሀል የሚባለው ፋቲያ የቁራን አያዎች ጠፍቶበት ዳዋ ቀርቶ ጠፍቶበት ይሆናል እንጂ ፊዚካሊ አባቱና አያቱ ከዚህ በፊት ሲያደርግ የነበረውን የሚያደርግ ሰው ነው ማለት ነው እና እንደዚህ አይነት ሂስትሪዎች አሉ፣ ታሪኮች አሁን ለምሳሌ ፍቼ ጫምባላላ አለ። ፍቼ ጫምባላላ ወሩ ሲገባ እኛ የምናውቀው እኮ ፍቼው ላይ እኮ ነው የምናከብረው። ፍቼ ጫምባላላ ሲናከብር ሲዳማ አባቶች ወሩ ሲገባ ፍቼ ጫምባላላ ሊደረግ ሊመጣ አንድ ወር ሲቀር ይጾማሉ። ጋልማ የሚባላል እንደዛው አይነት ነገር ነውና ገብቶ ይጾማሉ፣ መጾማቸውን ይጀምራሉ። ገና ሰላሳውንም ቀን ከጾሙ በኋላ ነው ፍቺውን የሚያከናውኑት ና እኛ ያን ፍቺው ብቻ ነው የምናከብረው። እና አሁን ያለን የሲዳማ ማህበረሰብ ሙስሊም ሳይሆን ማህበረሰቡ ራሱ ያችኑን ቀን ብቻ ነው እኛ የምናውቃት። እና ግን ቀኗ የፍቺና በዓል ለት ነው እንጂ ጾም እኮ ነው አያቶቻችን ሚያሰለ ይህን ደግሞ ወደ እስላም ስታመጣ ደግሞ ረመዳን ጾም ማለት ነው። የሚገርምህ ደግሞ ፍቼ ጨንበላላ ዞትር የሚሆነው ረመዳን 27 ላይ ነው። ስለዚህ ይሄ ማለት ምንድን ነው? ከለንደር አቆጣጠር ከለንደር ይሄ ሂጅራ ካለንደር እና የሲዳማ ዘመን አቆጣጠር አንድ እንደሆነ ከዚህ በፊት ሲዳማዎች ሂጅራ ካለንደር ሲጠቀሙ እንደነበረ ታሪክ ያመላክታል። ና ብዙ እንትኖች አሉ። አሁን ይሄ ብቻ አይደለም። አሁን የሲዳማ ትልቅ አባት ወደ ራሱ ደጅ፣ ወደ ራሱ ቅዬ፣ ወደ ራሱ ቤት ስገባ እንዲሁ ዘው ብሎ አይገባም። ጭራቴ ነው የሚገባው ጭራቴ ድምፁን አሰምተው መምጫውን መምጣቱን አሳውቆ ለባለቤቱም ቢሆን ለራሱ ባለቤትም ቢሆን መምጣቱን አሳውቆ ዙሪያ ጥምጥም ሄዶ ከዛ በኋላ ግባ ተብሎ ነው የሚገባውና ይህም ወደ እስላም ወደ እስላም ስታዘውረው ደግሞ እንግዲህ አንድ ሰው ወደ ቤት ሲገባ ይሰልም ነው። እንግዲህ አሰላሙ አሌይኩም ብሎ መምጣቱን አሳውቆ ይግባ። ብዙ እንትኖች አሉ እንደዚህ ያሉ እስላምና እስልምናና ሲዳሚ ማን የሚያገናኙ ብዙ ታሪኮች አሉና ለወደፊትም ከዚህ የበለጠና ለማህበረሰቡ እንደውም ለማህበረሰቡ ሁሉም ቤት ገብቶ ይህ መጽሐፍ ሁሉም ፋይዳ ቢገኝበት ብዬ ያምናለው እንሻ አላህ ተዓላ እንደውም ይሄን ይል ብቻ አውርተን የምንታው ሳይሆን በየደዕዋው በየሚኑ በየቤታችን በየሰው ከተገናኘን እድል ተጠቅመን ይሄ መጽሐፍ ሁሉም ቤት እንዲገባ ለማድረግ ህጻኖች በቤት ለምዶ እንዲወጡ ወይም ሌላ እምነቶች የሚያቀርቡ ጥያቄዎች ላይም መልስ መስጠት የሚችሉ መጽሐፍ ነው ብዬ አምናለሁ። ለዚህ ኢንሻላሁ ተዓላ መጽሐፍ ህዝባችን ይጠቅማል፣ በደንብ አድርጎ ይጠቅማል ብዬ አምናለሁ። ኢንሻላሁ ተዓላ በምክር ቤታችን ስምም ባልሆን እኔ በግሌ ለዚህ ኢንሻላሁ ተዓላ ለወደፊት ይሄ መጽሐፍ ለሀገራችን አንደኛ ለመሆኑ አንጻር ለወንድማችን ሙሀባ መነሳሳትና ለወደፊት እንሻላ ሌላም ስራ እንዲሰራ በአቅሜ ሀያ ሺህ ብር እንሻላ በዚው እንሻላ አበረከታለሁ። ይሄ ትልቅ እድል ነው በራሱ ቋንቋ ይሄን የሚያክል ነገር ማግኘት ማለት በጣም መታደል ነው። ያልተለመደም ነገር ነው። አሁን ይሄን ያው ወጣቱም በዚህ ዘርፍ እንዲበረታታ እንዲነቅቶ ቀጣይ ስራዎችንም በርከት ያሉ ስራዎች እንዲሰሩ ራሱን ማንቃት አለበት። ያው ይቻላል፣ መስራት ይቻላል፣ ታይቷል፣ ተጀምሯል። አሁን ቀጣይ ስራዎችም በዚህ በኩል በዚህ መልኩ ከዚህ በተሻለ መልኩ መውጣት አለባቸው። ወጣቱም በዚህ ዘርፍ መነቃቃት አለበት ብዬ ነው መክረው ይሄ እውነተኛ አምላክ ማን ነው የሚለው ዛሬ አልሐምዱሊላህ በጥሩ ሁኔታ ተመርቋል። ይሄ አንድ እርምጃ ነው፣ ለዛው ጉዞ አንድ እርምጃ ነው ብዬ ነው የምወስደው። ና በቀጣይ ደግሞ ብእዝንላህ ሲዳሚማን ና እስልምናን የሚያገናኙ የሚያቀራኙ ነገራቶች ምን ምንድናቸው የሚለውን ታሪክ ዳራ በማጥናት ትልቅ ለሀገር የሚሆኑ ስራዎችን እሰራለሁ ብዬ በአላህ ፍቃድ እጠብቃለሁ፣ ብእዝንላህ ኢንሻአላህ። እጅግ በጣም ደስ ይላል። እኛም ይሄ ትልምህ ተሳክቶ ለዚሁ በተመሳሳይ ለዛ መረቃቅን አላህ ያገናኘን ማለት እንወዳለን። እንዲህ አይነት ወጣቶችን አላህ ያብዛልን። እኛም መትን የተመለከት ነው ነገር ደስ የሚል ነው። እንግዲህ ሰው ባህሉን ማንነቱን ቋንቋውን እምነቱን በሚገባው በራሱ በአፍ መፍቻ ቋንቋ ስታስረዳው በሌላ ቋንቋ ከምታስረዳው በተሻለ የመረዳት እንትን አለው እና ይሄንን ደግሞ ለማሳካት ይሄድክበት ርቀት ይበል የሚያሰኝ ነው። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እኔም እጅግ አድርጌ አመሰግናለሁ። ሹክራን። ይሄ ስራ ደግሞ ቀጣይነት ኖሮ ብዙ የሚሰሩ ስራዎች አሉ ቅድም ያነሳሳናቸው ብዙ ስዳማንና እስላምን የሚገልጹ ብዙ ታሪኮች ስላሉ እንደዚህ አይነት ስራዎችም እንዲሰሩ የእናንተ ሚና ከፍተኛ ነውና ሁላችሁም ለእንደዚህ አይነት ለነ ብቻ ሳይሆን ሌሎች ጸሐፊዎችም አሉ። እነሱንም እንድታግዟቸው ባላ ስም ጠይቃለው። ባረከላሁ ፊኩም። እንዲህ አይነት መጽሐፎችን ለመዘጋጀት አንድ ሙሀባ ሳይሆን መቶ ሙሀባ ያስፈልጉናል። እንደ ሲዳማ በቂ አይደለም። ለቡድፊት እንሻ አላሁ ተዓላ እኛም እንደ እስልምና ጉዳይ እናግዛለን፣ በጎን እንቆማለን። እንደዚህ አይነቶች መጽሐፎች እንዲበዙ ሁሉም ሙስሊሙ ማህበረሰብ የሲዳማ ክልል ማህበረሰብ ገጠራማ አካባቢ ነው መኖራቸው የሚሆነውና እዛ ያሉት ሁሉ በሲዳሚኛ ቋንቋ የተረጎመውን ሐላሉ መገኒ አይት የሚለውን መጽሐፍ አግኝቶ አሁን እንዲያነብ ለመነሳሳትም ኢንሻአላህ ዝግጁ እንሆናለን ኢንሻአላህ ተዓላ ለወደፊት ኢንሻአላህ ቀደም እንዳልኩት መቶ መሐባዎች እንዲያስፈልጉን እናምናለን፣ እናነሳሳለን፣ እናሳሳለን። ኢንሻአላህ ወተዓላ እኛም እንደ እስልምና ጉዳይ ከፍተኛ ምክር ቤት ጣምራ ድርገን አግዘናቸው እንዲሰሩ እናረጋለን። ኢንሻአላህ ለወደፊት በጣም ነው ደስ ያለኝ በጣም ሀባ ያሉ ሌላውንም አነሳስተን እንዲጽፉልን እናደርጋለን። ሁሉም ሲዳማ በእውቀት እንሻአላ ራሱን ችሎ ራሱን ገንብቶ ለሁሉም መልስ መስጠት እስከሚችል ድረስ ለመስራት እንሻላ ዝግጁ እንሆናለን። ባረከላሁ ፊኩም። ጥሩ ነው በዚህ ይህ መጽሐፍ በጣም ትልቅ ነገር ነው የያዘው። ምክንያቱም ያው ማህበረሰባችን ከእውቀትም ወደኋላ እንዳይል በዚህ መጽሐፍ እያነበ ራሱን በእውቀት መገንባት መቻል አለበት። ምክንያቱም እውቀት ወሳኝ ነገር ነው፣ የትኛውም ጀነት መግቢያም በር ነው። ምክንያቱም ዲናችንን መምራትም ማስኬድም የምንችለው ይችላል በእውቀት ነው። እውቀት ከሌለን አስቸጋሪ ስለሚሆን ይሄ መጽሐፍ በደንብ አድርጎ እውቀት የሚያስገነዝብ መጽሐፍ ስለሆነ ማህበረሰቡ ይህንን መጽሐፍ ገዝቶ እንዲያነብና በዚህ መጽሐፍ ጥሩ የሆኑ ነገራቶችን ግንዛቤ እውቀት ሊኖረው ስለሚችል ይህን መጽሐፍ ገዝቶ እንዲያነብ፣ እኔ በዚሁ አጋጣሚ መልክቴን ለማስተላለፍ ለሲዳማ ማህበረሰብ አጠቃላይ መልክት ማስተላለፍ ፈልጋለሁ። ከውስጥም ከውጭም ከአገር ውስጥም ከሀገር ውጭም ያሉ ወንድምና እህቶች ይህን መጽሐፍም እንዲገዙ መልክቴን ለማስተላለፍ እወዳለሁ። እጅጋር እጌ አመሰግናለሁ፣ ስለጊዜዎትና ስለሰጡኝ ማብራሪያ። ሰላም አለይኩም ወረህመቱላ ወበረካቱ። ወአለይኩም ሰላም ወረህመቱላ ወበረካቱ። አመሰግናለሁ። ሀሩን ሚዲያ በዚህ ሰዓት አገራችን ላይ ትልቅ ስራ እየሰራ እንዳለ ነው የምናየው። ምክንያቱም ወደ ሲዳማም ሲመጡ በተደወለ ወዲያው ነው፣ እንደ ሌሎች ሚዲያዎች አይደለም። ቀጥሎ ደግሞ ቁጥር አንድ ላይ ነው አሁን በአገራችን ላይ ሀሩ ሚዲያ ማህበረሰቡም ተከታዩም ይሁን በመረጃም ፈጣን የሆነ ሚዲያ እንደሆነ ነው እንደራሴ እንትን የሚለው የሚለውና በዚሁ ቀጥሉበት ለማለት ፈልጋለሁ። እናመሰግናለን መሰግናለን፣ ለምን ሹክራን። ይህ መጽሐፍ በዚህ መልክ ታትሞ በዚህ መልክ እንድመረጥ የመጀመሪያ ደረጃ ስፖንሰር የሆነውን ነጂም እስላማዊ ማኅበርን እጅግ አድርጌ አመሰግናለሁ። ዘምዘም ባንክንም እጅግ አድርጌ አመሰግናለሁ። ከዛም አልፎ ደግሞ ይህ መጽሐፍ ሳይታተም በፊትም በሐሳብም በሁሉም ነገር ከጎኔ የቆመ የስዳማ ክልል እስልምና ጉዳይ ከፍተኛ ምክር ቤት እንደ ምክር ቤትም አመሰግናለሁ። ሼክ አብዱሸኩር አብዱልቃድርን እንደ ወንድምም እንደ ምክር ቤት ፕሬዝዳንትም እጅግ አድርጌ አመሰግናለሁ። አላህ ይጠብቅልኝ። አላህ አልኸይር ጀዛችሁን አላህ ይክፈላችሁ። እንዲሁም ደግሞ የአዋሳ ከተማ እስልምና ጉዳዩ ሌሎች ሌሎቻቸውንም ከኦሮሚያ አካባቢ የመጣችሁ ዑለማዎች ይቅርታ አድርጉልኝ። እያንዳንዳችሁ ስማችሁን ባልጠቅስም ስዳማ አካባቢ ዲን እንዲስፋፋ የራሳችሁን ጊዜያችሁን ምጽዋት አድርጋችሁ፣ ገንዘባችሁን ምጽዋት አድርጋችሁ ምንም ሳይቸግራችሁ ስራችሁን ትታችሁ መታችሁ እንኳን አይደለም እዚያ ዋሳ ቀርቶ እስከ ጭሬ ድረስ እየሄዳችሁ ለዲን ለምታደርጉት እንቅስቃሴ አላህ ኸይር። በድጋሚ አሰላሙ አሌይኩም ረህመቱላ ወበረካቱ። የተወደዳችሁ እንግዲህ እንደተመለከታችሁት በሲዳማ ብሔራዊ ክልላዊ መንግስት በሐዋሳ ከተማ ዛሬ የኡስታዝ ዑመር አርሲ መጽሐፍን ወደ ሲዳሚኛ ቋንቋ በማስተርጎም ዛሬ ወንድም ሙሐባ ሁሴን መጽሐፉን ያስመረቀበት ሁነት ነው የተከታተልነው። እንግዲህ እንደ ተከታተላችሁት፣ የዚህ መጽሐፍ ርዕስ ትክክለኛው ጌታ ማን ነው የሚል ነው። ይህንን ወደ ሲዳሚኛ ቋንቋ ተርጉሞ ዛሬ ለምረቃ አብቅቷል። የዚህንም መጽሐፍ ምረቃ በተመለከተ ዋና አዘጋጁ ሙሐባ ሁሴን እንደገለጸው እንደተመለከታችሁት በራሳቸው ቋንቋ ለማህበረሰቡ የምታስተላልፈው መልእክት እጅግ ሚና ወይም ደግሞ ሙሉ በሙሉ ሀሳቡን ማስተላለፍ ስለሚቻል ይህንን ታሳቢ ማድረግ እዚህ አካባቢ ያለውን ክፍተት ለመሙላት አስቤ ነው። ይህንን መጽሐፍ በትርጉም በሌላ በተለያዩ ቋንቋዎች ተርጉሞ በሲዳሚኛ ግን ሳይተረጎም የቆየ መጽሐፍ ነበረና ያንን ታሳቢ በማድረግ በትርጉም አዘጋጅቼ ወደ ሲዳሚኛ በማድረግ ዛሬ ለማስመረቅ በቅቻለሁ በማለት ለአላህ ምስጋናውን ያቀረበበት ሁኔታ አለ። እንግዲህ ሌሎች አስተያየት ሰጪዎችም ሀሳባቸውን ሲሰነዝሩ እንደተመለከታችሁት ይህንን መጽሐፍ በዚህ መልኩ አዘጋጅቶ በሲዳሚኛ ተርጉሞ ለማህበረሰቡ ማቅረብ ፋይዳው ብዙ ነው የሚል ነው። ከዚህ ፋይዳው ውስጥ ደግሞ በአካባቢው የስነ ጽሑፍ ዘርፉን የማነቃቃት የሚችልበት እንዲሁም ደግሞ በዚህ በእምነቱ ላይ በራሱ ቋንቋ እምነቱን እንዲረዳ ማህበረሰቡ ጭምር ትልቅ አስተዋጽኦ ያደርጋል የሚል ሀሳባቸውን የሰጡበትና እንዲህ አይነት የሥነ ጽሁፍ ተሰጦ ያላቸውን ወጣቶች ማበረታታት እንዲሁም ደግሞ ይህንን መጽሐፍ ሁሉም የሲዳማ ማህበረሰብ በሀገር ውስጥም ከሀገር ውጭም ያለ ሁሉ ገዝቶ ለንባብ በማንበብ መልእክቱን እንዲረዳ በማለት መልእክት ያስተላለፉበት ሁኔታ ጭምር ነው የታዘብነውና እኛም እዚህ ሀዋሳ ድረስ በመምጣት ያዘጋጀ ነውን የዚህን የመጽሐፍ ምረቃ መርሃግብር በዚህ መልኩ አሰናተን ወደ እናንተ ለማቅረብ የሞከርንበት እውነት አለ እንግዲህ በዚህ መጽሐፍ ምረቃ መርሃግብር ላይ የተለያዩ እንግዶች ከተለያዩ ሀገሪቱ ክፍሎች በመገኘት የታደሙበት እጅግ ደማቅ ፕሮግራም እንደነበር መታዘብ ችለናል እናንተም አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ፕሮግራሙን በማሰናዳት ወደ እናንተ ሳቀርብ የነበርኩት እኔ አብዱል መጂድ አህመድ ነበርኩኝ። በካሜራው ወንድሜ ማሚል አብሮኝ ነበር። ሰላም ኖረታችሁ። እጅግ አድርጌ አመሰግናለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።